ሰላም ሰላም እንዴት ናችሁ? ውድን ፕሮፐርቲ ቤተሰቦች ዛሬ ይዤላችሁ የቀረብኩት እንግዲህ ሲሲዲ ግቢ ውስጥ የሚገኙት አምስት ቤቶችን ነው ይዤላችሁ የቀረብኩት። አምስቱ ቤቶች እንግዲህ የተለያዩ ፊኒሽንግ ላይ ያሉት ቤቶች ናቸው። ከአስራ ሁለት ሚሊዮን ብር ጀምሮ የሚሸጡ ጂ ፕላስ ቤቶች ናቸው ማለት ነው። የሆም ፕሮፐርቲ ቤተሰቦች ያልሆናችሁ ሰብስክራይብ በማድረግ ማቀላቀል ትችላላችሁ ማለት ነው። በመጀመሪያ ደረጃ እንግዲህ እጅ የላችሁ የቀረብኩት 350 ካሪ ላይ የተሰራ ጂ ፕላስ ቱ ቤት ነው እጅ የላችሁ የቀረብኩት። እዚህ ጋር እንግዲህ እንደምትመለከቱት በጣም ሰፋ ያለ ግቢ አለው። ግቢው እንግዲህ እዚህ ጋር እንደምትመለከቱት በጣም ሰፊ ግቢ አለው ማለት ነው። ግቢው በጣም ቆንጆ ግቢ ነው። ያው ሰው ስለማይኖርበት እና የተወሰነ ፊኒሽንግ ስለሚቀር ጽዳት ያስፈልጋል ማለት ነው። ግቢው ሲሲዲ ግቢ ውስጥ ነው የሚገኘው። እንግዲህ ሲሲዲ ሪሊስቴት ግቢ ውስጥ ይገኛል። ወደ ውስጥ ሲንገባ እንግዲህ ኮሊደሩም በጣም ሰፊ ኮሊደር አለው። ሳሎኑም በጣም ሰፊ ሳሎን አለው። የቀራው እንግዲህ የተወሰነ የስራ ስራና የማብራት ስራ ነው የቀራ ማለት ነው። ይሄ ቤት እንግዲህ በጣም ርካሽ ተብሎ የሚታሳ ቤት ነው፣ ሲሲዲ ግቢ ውስጥ እዚህ ጋር እንግዲህ እንደምትመለከቱት ሳሎን ነው። ሳሎኑን በጣም ሰፊ ሳሎን አለው። ሰፋ ያለ ሳሎን እናገኛለን ማለት ነው። የስራ ምክ ስራ እና የእንጨት ስራ ይቀራል ማለት ነው። የተወሰነ ከኋላ ሰርቪስ አለው እንግዲህ ወደ ውጭ መውጫ ላይ። እዚህ ጋር የምትመለከቱት እንግዳ መኝታ ቤት የተዘጋጀ ነው። ይህ ሳሎን መታጠቢያ ቤት የተዘጋጀለት ነው፣ አልተገጠምለትም። ፊኒሽንግ ላይ ስላለው ማለት ነው። ይህ ቤት እንግዲህ ሲሲዲ ግቢ ውስጥ ነው የሚገኘው። በጣም ርከሽ ተብሎ የሚታሰብ ቤት ነው። እዚህ ጋር ደግሞ የምትመለከቱት ሰርቢሱ ነው ማለት ነው። ወደ ሶስት ክፍሎች አሉ ማለት ነው። አነስ ነስ ያሉ ክፍሎች አሉ ሰርቢስ ላይ ራሱ እንግዲህ ሰርቪስ ክፍሎች ይህንን ይመስላል ማለት ነው። ወደ ግቢ መውጫ ደግሞ በሁለቱም ሳይዝ ኮሊደር አለው ማለት ነው። እዚህ ጋር እንደምትመለከቱት ወደ ግቢ መውጫ ነው። በሁለቱም በኩል በሁለቱም ሳይዝ ኮሊደር አለው ማለት ነው። ወደ አንደኛ ፍሎር ስንወጣ እንግዲህ የምናገኘው በቀጥታ ማስተር ቤድሩም ነው በመጀመሪያ ደረጃ የምናገኘው። ማስተር ቤድሩሙ እንግዲህ ይህንን ይመስላል ማለት ነው። በረንዳ የራሱ ባልክን አለው ማለት ነው። በረንዳ አለው። ሴራሚኩ እንግዲህ ይቀራል ብያቸዋለሁ። የተወሰነ ፊኒሺንጎች ይቀራሉ። ይሄ ቤት እንግዲህ በጣም ቅናሽ ተብሎ የምታሰብ ዋጋ ለሽያጭ የቀረበ ቤት ነው። እዚህ ጋር እንደምትመለከቱ እንግዲህ የማስተር ቤድሩሙ መታጠቢያ ቤት የተዘጋጀለት ነው። እና ይሄ ደግሞ ለማለበሻ ክፍል የተዘጋጀለት ነው ። ማለበሻ ክፍልም ለየብቻ አለው ማለት ነው። በጣም ሰፊ ማስተር ቤድሩም አለው እዚህ ጋር እንደምትመለከቱት። ሰፈሩ እንግዲህ እጅግ የለማ ሰፈር ነው። ኮምፓውንድ ውስጥ ነው፣ ሲሲዲ ግቢ ውስጥ ይገኛል ማለት ነው። ሰኪሪቲም አለው ማለት ነው ሀያ አራት ሰዓት። ሁለተኛ መኝታ ቤት እዚህ ጋር እናገኛለን። ሁለተኛ መኝታ ቤትም በውጭ በኩልም በረንዳ አለው። በጣም ሰፊ ቤት ነው እንግዲህ። ሁለተኛ መኝታ ቤትም በጣም ሰፋ ያለ መኝታ ቤት አለው ማለት ነው። ኮሊደሩም እንግዲህ እዚህ ጋር እንደምትመለከቱት በጣም ሰፋፊ ኮሊደር ተደርጎ ነው ዲዛይኑ። በጣም ቆንጆ ዲዛይን አድርጎ ነው የሰሩት ሪል ስቴቱ። ሶስተኛ መኝታ ቤት ነው እዚህ ጋር የምትመለከቱት። ይህ ግቢ ውስጥ እንግዲህ የተለያዩ ቤቶች አሉ ማለት ነው። የዚህ ቤት ዋጋ እንግዲህ በጣም ቅንሽ ተብለው የሚታሰብ ቤት ነው። 20 ሚሊየም ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል። 350 ካሪ ነው ብያችኋለሁ። እንግዲህ ይሄ ቤት በሁለተኛ ደረጃ እየላችሁ የቀረብኩት እንግዲህ 350 ካሪ ላይ የተሰራ ጂ ፕላስ ዋን ፊኒሽንግ ቤት ነው እየላችሁ የቀረብኩት ፊኒሽንግ የሚቀርብ ቤት ነው። ይሄ ቤትም እንግዲህ ሲሲዲ ግቢ ውስጥ ነው የሚገኘው። በጣም ቅናሽ የተባለ ቤት ነው። ግቢው በጣም ሰፋ ያለ ግቢ ያለው። እዚህ ጋር እንደምትመለከቱት እንግዲህ ፊኒሽንጉን አሳምረው ከሰሩ እንግዲህ ቤቱ በጣም የሚያምር ቤት ይሆናል ማለት ነው። ዲዛይኑ አሪፍ ቤት ነው። ጂ ፕላስ ዋን ቤት ነው። ወደ ውስጥ ስንገባ እንግዲህ ከሳሎን ጀምሮ ያሉት መኝታ ቤቶችም በጣም ሰፋፊ መኝታ ቤት አድርጎ ነው የሰሩት እዚህ ጋር እንደምትመለከቱት እንግዲህ ሳሎኑ ነው። ሳሎኑ ሲያልቅ እንግዲህ የሚያምር ሳሎን ይሆናል ማለት ነው። ከጀርባም እንግዲህ ሳርቪስ አለው ማለት ሳርቪስ እንግዲህ ለሳርቪስ የወጣ መሰረት አለ ማለት ነው። ሳሎን ቤቱ እንግዲህ በጣም ሰፊ ሳሎን ቤት አለው ማለት ነው። ይሄኛው ወደ ጓሮ ማይጃ ነው። ወደ ጓሮ እንግዲህ በዚህ ጋር ስንመጣ እንግዲህ ለሰርቪስ የወጣ መሰረት እናገኛለን ማለት ነው። ጂ ፕላስ ዋን አድርጎ መስራት ይቻላል ማለት ነው። ሰርቪሱ እዚህ ጋር እንግዲህ መታጠባ ቤት ነው ያዘጋጁት። ግራውንድ ላይ አንድ መኝታ ቤት አለው ለእንግዳ ማረፋ አድርጎ እንግዲህ ዲዛይኑ የተሰራለት ማለት ነው። ቤቱ እንግዲህ በጣም ርካሽ ቤት ነው። ከሲሲዲ ግቢ ውስጥ ማለት ነው። 350 ካሬ ላይ የተሰራ ቤት ነው። ወደ አንደኛ ፍሎር ላይ ስንመጣ በአንደኛ ደረጃ እንግዲህ ማስተር ቤድሩም እናገኛለን፣ ሰፋ ላይ ማስተር ቤድሩም እናገኛለን። እዚህ ጋር እንደምትመለከቱት እንግዲህ ማስተር ቤድሩሙ የራሱ ማልበሻ ክፍል ተዘጋጅቶለታል። እንግዲህ ፊኒሽንጉ ይቀራል እንዳልከዋችሁ እዚህ ጋር የምትመለከቱት እንግዲህ ባዝሩሙ ነው ማለት ነው። ለባዝሩም የተዘጋጀ ነው። ለማለበሻ ክፍል የተዘጋጀ ነው። እዚህ ጋር ደግሞ እንደምትመለከቱት ጂፕሰን ቦርድ እና እንግዲህ የተለያዩ ፊኒሽንጎች፣ ሴራሚክ እና የእንጨት ስራ ይቀራል ማለት ነው። ሁለተኛ መኝታ ቤት ነው እዚህ ጋር የምትመለከቱት ሲሲዲ ግቢ ውስጥ ይገኛል ማለት ነው። 350 ካሪ ነው የዚህ ቤት ዋጋ እንግዲህ 16 ሚሊዮን ብር ነው የሚጠራ በጣም ርካሽ ተብሎ የምታሰብ ነው ሲሲዲ ግቢ ውስጥ ማለት ነው። በጠቃላይ እንግዲህ ይሄ ቤት ወደ አምስት መኝታ ቤቶች አሉ። አምስቱ መኝታ ቤቶች እንግዲህ ሰፋፊ ናቸው። በሶስተኛ ደረጃ እየላቸው የቀረብኩት ሲሲዲ ግቢ ውስጥ የሚገኝ አንድ ሺ ካሬ ላይ የተሰራ ይፕላስ ዋን ቤት ነው እየላቸው የቀረብኩት። እንግዲህ እዚህ ጋር እንደምትመለከቱት አንድ ሺ ካሬ ነው የዚህ ቤት ዋጋ እንግዲህ በጣም ቅናሽ ተብሎ የምታሰብ ቤት ነው። ካሬውም አንድ ሺ ካሬ ነው። ግቢ ጅግ በጣም ሰፊ ነው። የዚህ ቤት ዋጋ ሰባት ሚሊዮን ብር ይጠራል። ፊኒሽንግ የተወሰነ ፊኒሽንች ይቀራሉ ማለት ነው። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። ስልክ ቁጥሬን እንግዲህ መጨረሻ ላይ የማስቀምጥላችሁ ይሆናል። እስከ መጨረሻ እንድትከታተሉኝ ይጋብዛችኋለሁ። ሲሲዲ ግቢ ውስጥ እንግዲህ በአቅማችሁ መግዛት ትችላላችሁ ማለት ነው። ከ ሁለት ሚሊዮን ብር ጀምሮ የሚሸጥ ቤቶች ስላሉ ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት አንድ ሺህ ካሬ ላይ የተሰራ ቤት እንግዲህ በሰላሳ ሰባት ሚሊዮን እየተሸጠ ነው። ይሄ ቤት እንግዲህ ሲያልቅ በጣም የሚያምር ቤት የሚሆን ይሆናል ማለት ነው። ወደሚቀጥለው እንግዲህ የምናልፍ ይሆናል። እዚህ ጋር ደግሞ እንደምትመለከቱት አንድ ሺህ ካሬ ላይ የተሰራ ሙሉ ለሙሉ ውስጡ ያለቀለት እጅግ ዘመናዊ የሆነ ቤት ነው። እያላቸው የቀረብኩት አንድ ሺህ ካሬ ላይ የተሰራ ቆንጆ ቤት ነው። ይሄ ቤት እንግዲህ ሙሉ ለሙሉ ውስጡ ፊኒሽንጉም ያለቀለት ቤት ነው ማለት ነው። ከውጭ እንግዲህ ቀለም እንዲሳት ላይ ነው ያለው ቤቱ በጣም ቆንጆ ቤት ነው። በአጠቃላይ እንግዲህ ይሄ ቤት የዚህ ቤት ዋጋ አርባ ሁለት ሚሊዮን ብር ይጠራል። ወሳኝ ገዥ ካለ ቀርቦ መነጋገር ይችላል ማለት ነው። በአምስተኛ ደረጃ እየላቸው የቀረብኩት መቶ አምሳ ካሬ ላይ የተሰራ ጂፕላስ ዋን ሲሲዲ ግቢ ውስጥ የሚገኝ ቤት ነው እየላቸው የቀረብኩት። መቶ ሀምሳ ካሬ ላይ የተሰራ ፊኒሽንግ ላይ ያለው ቤት ነው። ጂ ፕላስ ዋን ቤት ነው ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ የተወሰነ ልማት ይቀራል ማለት ነው። አካባቢም የተወሰነ መንገድ ምናምን አልወጣለትም፣ እንግዲህ መሰራት ይቻላል ማለት ነው። ቤቱ ግን በጣም ርካሽ ተብሎ የምታሰብ ቤት ነው። ሲሲዲ ግቢ ውስጥ ነው የሚገኘው በጣም ቅናሽ ተብለው የምታሰብ ቤት ነው። ዋጋው አስራ ሁለት ሚሊዮን ብር ይጠራል። ወሳኝ ገዥ ካለ ቀርቦ መነጋገር ይችላል። ቤቱ ፊኒሽንግ ይቀራል። እንግዲህ መጨረሻ ላይ ኮመንት ያላችሁ፣ ቅሬታ ያላችሁ ሰዎች ካላችሁ በኮመንት ላይ መጻፍ ትችላላችሁ ማለት ነው። በየቀኑ እና በየሳምንቱ አዳዲስ መረጃ ስለምንለቅላችሁ መልካም ጊዜ ይሆንላችሁ። በ0938013332 ደውላችሁ ሊጠይቁን ትችላላችሁ። መልካም ጊዜ ይሆንላችሁ።